ብዙ ሰዎች ጨጓራቸው ተቃጥሯል ሚከስ እነሱ ቂጣቸው እስኪቀደድ ድረስ በልጅነታቸው ያጡትን እህል እየበሉ ተድቦል ብለው፣ ቤታዬ ለምን ለምን ራስሽን ጠበቅሽ በሚል ተነሳስተዋል። ወይ እኔን እንኳን አሳማ ትደኝ? ምን ቆንጆ ይቅርታል? ብዙ አሳማ አይተናል። ይሄ ቅናት ነው። አሁን ብሎክ ባደረገ ቤታዬ ከብሎክ አውጪ ልትለው፣ ዝም ብላ አድበት ተቀመጥ እና ተመልከት መሄጃ የለህም። እኔ ሆዳም ከተባልኩ እንደ እንዳንዳንዶቹ ምን ሊባሉ ነው? አጋሰስ እኔ እስከ ስንት አንዴ ነው የምበላው? አንቺ ቴዮ ተገናኘና እኔ እስከ ስንት አንዳንዱ ከስንት አንዴ ነው የምበላው? ልጆቻቸው እኛ ያ እያሉ ለልጆቻቸው እንኳን ጉሮሮ ሳይዘጉ ነው ቂጣቸው እስቀደድ የሚበሉት። አናቅም እንዴ? አናቅም እንደ ቤተሰብ እኔም አቀው ድሮ ወላጆቼ ቀድመው ለልጆቻቸው ነው የሚያጎርሱት። የአሁኑ ጉድ ለራሳቸው ነው ቂጣቸው እስኪሰነጠቅ የሚበሉት። ጎረምሳ እንኳን ህጻን ልጅ በወጥ ተለቅልቆ ቢያገኙ ከነ ጫማው፣ ከነ ቆዳው፣ ከነ ሰባት ዓመቱ ነው ጠቆልለው የሚጎርሱት። ተረጋጉ። አይኖ በልጅነታችሁ ስጋ አልበላችሁም። እናቃለን፣ ሁላችን እናቃለን። እናውቃለን ፍየል አላረዳችሁም። ሰው ቤት ሲታረድ ፍየል እናንተ አንገት ያዥ ነበራችሁ። እናውቃለን ሶኬ፣ ምንም ማለት አይደለም። ግን ተረጋጉ። እህል ባሳደገ ወገብ አገዱን የምትሉትኝ ትክክል አይደለም እንዴ? የሽሮንልህ እኛ ላይ ነው የምትወጡትኝ። ይህ ማታ በጠቅም አታማችሁ ታድራላችሁ። ጠዋት ስትመጡ እኛ የፈረደብን መሄጃ የለንም ላያችን ላይ ታጋሳላችሁ። ተረጋጉ። አመሰግናለሁ። አጋሰስ ስላልከ ልጅ ነው ሁሉም ማብራሪያ የመለስኩለት አጋሰስ ብሎ ለሰደበኝ ነው። ጋይጽ ሁሉም ማብራሪያ የመለስኩለት። አመሰግናለሁ። በቃኝ። ሼፔ እንዳይበላሻ ስታፕ። ቤታ ብዙ የሚቀናና የሚቃጠሉ ሴቶች አሉ። እረፊ ቤት ታታደቢ ማንቺ ነገረኛ ሆነ ለመናገር ልንገራችሁ። እኔ ባይዘው አሽሙር አያምርብኝም። አሽሙር ልናገር ካልኩ ደግሞ በጣም ባለጌ ሰው ነኝ። በግልጽ ለመጣም ሰው ደግሞ ወገቤን ታጠቃ መቀጣቀጥ ሰው ነኝ። ቤታይ ሸብሽ እኔ የምላችሁ ግን ቁም ነገር እናውራና ማለት ነው። ኢትዮጵያ ሀገሬ ልጆች ስደት ከወጡ በኋላ ወደ ሀገር ቤት ከተመለሱ በኋላ አንጎላቸው ከሰብረብረማቸው ከሜዱላቸው፣ ከምናቸው ጋር ተናግቷል። እባክሽ ልጆችሽን ሰብስቢ። ዛሬ የተናገሩትን ነገ አይደግሙትም። ደህና ናችሁ። በእርግጠኝነት ባሎቻችሁ ጥሏችሁ ሲሄዱ ነው ማሰብ የተሳናችሁ። በጣም ደህና ናት። በጣም ብጥናት። በጣም ባይዘዊ ያው ከሀገር ቢወጣ ኖሮ ጥሩ ነበረ። ትራምፕ ያው ከሀገር ከወጣ ሰው ወደ ዲፖርት ያደርጋል ተብሎ ከሀገር አልወጣም። ስቴት ለስቴት መዞር ይቻላል። ሌላ ሀገር ምናምን መሄድ አይቻልም። ካልሰማችሁ አበሾች ማለት ነው። በዚሁ አጋጣሚ ጣል ላድርግላችሁ። ቱርክ ኢትዮጵያ መመላለስ አይቻ እፍን እናንተ ጓዛው እካኬን ቆረቆሬን እያከኩ እንዳልቀመጥ ወደ ሀገር አይወጣም። በዚህ አጋጣሚ ልንገርህ፣ በተረፈ ደግሞ አትቅኑ፣ አትቅኑ ገንዘብ አለን ነው አምትሉት አድርጉትኝ። ወይ ቤታ ደህናት በሉ፣ ወይ ቤታ ባለ ሀብትናት በሉ፣ ወይ ሀብታም ነኝ በሉ። ሁለት ሳምንት ብጠፋ ትጨነቁ? እኔ እግዚአብሔር ሁለት ሳምንት አመት ብጠፋስ፣ እንደው አመት ብጠፋ ምን ልትሉ ነው? ሁለት ሳምንት እኮ ነው የጠፋሁት። ሁለት ሳምንት ከሁለት ቀን። ስኪዝ ሚ ጋይስ ስታ ቤታ እንደዚህ አይባልም። እንዳንዳንድ አጋሰሶች አቱኝ። እኔ እኮ ብዙ ጊዜ አጋሰስ ከማየት የተነሳ እኔም አጋሰስ ሆንኩኝ። ስኪዝ ሚ ብላችሁ ነው ዞር የሚባለው። ስኪዝ ሚ አመኚ አምናለሁ። ድብድባቸው ሰው አምናለሁ፣ አምናለሁ ይግባባችሁ ነው ብላችሁ፣ ምንም አይመስለኝም። ለምን እዚህ ቲክቶክ ላይ ለመበሻሸቅ ለሰው ስም የማትሰጡት የማታደርጉት የማፈነቅሉት ነገር ስለሌለ ትቻችዋለሁ። አስወብ ላይ የማይፈነቅሉት የማያወጡት ነገር የለም። እነሱ መሆን ያቃታቸውን ሰው ሲያዩ ምናምን የሀበሻ መደናነቅ አያውቅም። ይህ የታወቀ ነው። ወይኔ ስታምሪ አምሮብሻል። ምንድን ነው ፀጉር አድርጋችሁ ብታይ ዋው፣ ፀጉር ሲያምር የትን የገዛችሁ ምናምን አይሉ ምንድ ነው የሚሉት? ያችን ህንዷን አድርገሽ ቆሮቆሯን ስታራግፍ የነበረች ህንዳ አድርገሽ አሁን ልሳንሽ ተዘግቷል። ቆንጆ ልብስ ልበሱ አያደንቋችሁም። ቡትቱ ከሰልባይ ተራኔ የገዛሽው እኮ በአስር በአስር ብር በአምሳ በአምሳ ብር ገዝተሽ ነው የምትለብሹ። የሆነ ሰውነታችሁ ምናምን ንቅሳ ሰርጀሪ እንትን ተሰርተሽ ነው እንትን አድርገሽ ልክ እንደሚያቆኮ ነው የሚሆኑት። የድድብናችሁ ድድብ እኔ እግዚአብሔርን፣ በጣም መሀይም አትመስሉኝም ነበር። ለካ እንደዚህ መሀይም ናችሁ። ሪከቨር ራሱ የሚደረግበትን ነገር እንኳን ማያቅ መሀይም አስተሳሰብ ያለው ሰው ቁጭ ብሎ በአሽሙር ስለኔ ሊያወራ። አቤት ስንቱን ታዘብኩት እኔ። አሁን እግዚአብሔር ምንም አይመስለኝም። ለምን ብዙ ስም ሰጠውኛል። ኢቨን ካጎቴ ጋ እኮ አድርገው ሹገር ዳዲዋን ያሉ ማህበረሰብ ናቸው። አሁን ከዚህ ህዝብ ምን ትጠብቃላችሁ? ጌም ልጫወት ነው ከዲቦራ ጋሺ። ከዚህ ማህበረሰብ ጋይስ ምን ትጠብቃላችሁ አጎቴ ይሄ እበት ይሄ ውሻ አጎቴ ለጥፎ ከኔ ጋር አድርጎ ምንድነው? ሹገር ዳዲዋናት ያላችሁ ናችሁ እኮ እናንተ ቆሻሾች ናችሁ እኮ። ብዙ ነገር ነው ስም የሰጣችሁኝ። እኔ ለመጣል አይሳካላችሁ፣ በብዙ ነገር የማትሉት ነገር የለም፣ አይሳካላችሁም። አዎ ትቀናላችሁ፣ ትቀናላችሁ። ኦቬስ ነው በቃ፣ ግልጥ ያለ ቀናት አለባችሁ። ቅናት አለባቸው። እኔ እንደ እናንተ እቤቴን እየጎለጎልኩ አሉባልታ እየጎለጎልኩ አላወራም። ከቦይፍሬንድ ጋር ብጣላ ዝም ብጫቀ ዝም ሁሉን ገመናችሁን አደባባይ ለገንዘብ ብላችሁ የልጆቻችሁን አባታማላችሁ ምን ትላላችሁ? ገመናችሁን አውጣታችሁ ታወጣላ ታወራላችሁ። እኔ እንደ እናንተ አይደለሁም። ይቅርታ አድርጉልኝ። ቲክቶክ ስፈልግ እመጣለሁ፣ ሳልፈልግ ደግሞ አልመጣም። ምን ምንድን ጡትሽ ኧረ፣ በእግዚአብሔር ጡቴ ጡቴ እኮ ወርዷል። ጡቴ ደግሞ ጡቴ ምላችሁ ከሰውነቴ ነግሬያችኋል። መቼም መቼም ጡቴ አይቀንስም ብያችኋል። መቼም እዚህ ጋር ነው ያለው ጡቴ ሺ መሀይም አትሁኑ። ለዚህ ነው መሀይም ናችሁ ምላችሁ። በሰው ቅናት ያበዳችሁ ምላችሁ። እናንተና ልክ አስተሳሰባችሁ እግዚአብሔር እንዴት እንዳስጠሉኝ አሁንማ